ተመልሰናል። አድማቻችን ከኛ ጋር እንድትቆዩ ነው የምንጋብዛቸው። የመጨረሻውን ጉዳይ እንመልከት። ማንሽ ዩናይትድና ለመሸጥ ገበያ የሌላቸው ተጫዋቾቹ እናንሳ። ማንሽ ዩናይትድ እግድ ተጫዋቾቹ መሸጥ አለበት፣ ምክንያቱም ሌሎች የሚያስፈልጉትን ወይም ደግሞ ለአሰልጣኙ ሲስተም የሚመቹ ተጫዋቾችን ገበያ ላይ እየፈለገ እንደሆነ እየተመለከት ነው። ነገር ግን እነዚህን ተጫዋቾች ለመግዛት መጀመሪያ ያሉትን ተጫዋቾች መሸጥ አለበት። ይህንን ጉዳይ እንመልከተው። ልክ ነው። የማንቸስተር ዩናይትድ ይሄኛው ክረምት ምሳ እንዳነሳችሁ ከግዢ ባሻገር ሽያጭ የሚጠበቅበት ነው። ትላንትና አስታውሳለሁ፣ ከዚህ እየወጣን ስለ አንዳንድ ተጫዋቾች እያወራን ነበር። ስለ ማንቸስተር ዩናይትድ ተጫዋቾች ጋርናቾ፣ ሳንቾ፣ ራሽፎርድ እና አንቶኒ በዩናይትድ በግልጽ ሊሸጣቸው እንደሚፈልግ የምናውቃቸው ተጫዋቾች ናቸው። ማላሲያ፣ ሌሎች ያን ያህል በዋናው ቡድን ውስጥ የጎላ ሚና የሌላቸውም ተጫዋቾች አሉ ስለዚህ ይሄ ለማንቸስተር ዩናይትድ የመሸኘትም ነው የመቀበል ብቻ ሳይሆን አዳዲስ ተጫዋቾች የማምጣት ብቻ ሳይሆን ግን ደግሞ የሚመጡት ተጫዋቾችን ቁጥርም የሚወስኑት የነዚህ ተጫዋቾች መልቀቅም አሁን የዝውውር ገበያው ገና ሁለት ወር ቢቀረውም ሁለት ድፍን ወር ቢቀረውም አሁን አንድ ነው ስለዚህ እስከ አንድ እስከ ሴፕቴምበር አንድ ድረስ ይቆያል ሁለት ወር አለ ሁለት ወር ውስጥ ብዙ ነገር ይለወጣል እና ምናልባት እነዚህ ተጫዋቾች የሆነ ወደ ሆነ ክለብ ይቀላቀሉ ይሆናል። መፍትሄ ላይ ጠፋ ይችላል ግን ዩናይትድ ፕሪሚየም ዋጋ ግን አያገኝም። አሁን ግልጽ ይመስለኛል ከእነዚህ ተጫዋቾች የሚፈልገውን አርባ ስልሳ ምናምን ሚሊዮን ፓውንድ ግን የሚያገኘው አይመስለኝም። ለምሳሌ ዳንኤል ስቶሪ የሚባል አንድ የአይ ኒውስ ጸሐፊ፣ ሰሞኑን የማንቸስተር ዩናይትድን የሚዲያ የሚዲያ አካውንቶች የሶሻል ሚዲያ አካውንቶች የፋን የደጋፊ አካውንቶች እያየው ነበር አለ እና ስሞችን ሰማለን። በዚህ ክረምት እየተዘዋውሩ ያሉ ተጫዋቾች ለምሳሌ አንቶኒ ኤላንጋ 50 ሚሊዮን ፓውንድ ጥያቄ ቀርቧል። ከኒውካስል እና ኖቲንገም ፎረስት ውድቅ አደረገው አልሸጠውም የሚለው እንዲሁም ኖቲንገም ፎረስት በ50ም አልሸጠውም ነው። ስለዚህ ኒውካስል ከፍ ያለ ገንዘብ ይዘው መመለስ አለበት። አሁን ደግሞ የዣው ፔድሮ ዝውውር ስላልተሳካ ምናልባት ጨምሮ ሊመለስ ይችላል። እራሱ ዣው ፔድሮ ትላንት 50 ሲባል ነበር፣ አሁን ስልሳ መባል ጀምሯል። ቼልሲ የሚከፍለው ስልሳ ነው። ጄሚ ጊተንስ ጄሚ ባይኖይ ጊተንስ የጌተንስ ሀምሳ አምስት ሚሊዮን እና እነዚህ የማንቸስተር ዩናይትድ የሶሻል ሚዲያ አካውንቶች፣ ጄሚ ጊተንስ የቦሩሲያ ዶርትሙንድ ቤንች የሆነ ተጫዋች ሀምሳ አምስት የሚከፈልበት ከሆነ አንቶኒ ኢላንጋ ሀምሳ ሚሊዮን ፓውንድ ውርቅ የሚደረግበት ከሆነ እንግዲያስ የጋርናቸው ዋጋ ስንት ነው? አያንስም ከእነዚህ ተጫዋቾች ከእነዚህ ተጫዋቾች አያንስ። በሁለት ሺህ በቃ ም እንዳልኩት ሬሰንሲ ባያዝ አለ በእግር ኳስ በሕይወትም አይ ቲንክ የቅርብ ጊዜውን የቅርቡን ነገር የበለጠ እናስታውሳለን እንጂ የዛሬ አመት ስለ ጋርናቸው የነበረው አስተያየት እንኳን ሌላ ነው። የመጨረሻዎቹን ስድስት ወራት፣ የመጨረሻዎቹን ሁለት ወራት፣ የመጨረሻዎቹን እንቶ እና የዛሬ አመት እንኳን ስለ ጋርናቸው የነበረን አስተያየት ሌላ ነው። የዛሬ አመት ሪያል ማድሪድ ይባል ነበር ተጨባጭውን አይሁን ሪያል ማድሪድ ወደ ስፔን ሊመልሰው ይፈልጋል ይባል ነበር። አሁን በተለያዩ ምክንያቶች ተመሳሳይ ቦታ ላይ አይደለም ያለው፣ ግን ከአንቶኒ ኤላንጋ ያነሰ ፖቴንሻል ያለው አይመስለኝም። ከጄሚ ጊተንስ በጭራሽ ጥሩ ተጫዋች እንደሆነ አቅና ጄሚ ጊተንስ ግን የዶርትሙንድ ቤንች ነው የነበረው። ቻምፒየንስ ሊግ ፋይናል የደረሱበት ጊዜ የሳንቾ ቤንች ነው የነበረው ጄሚ ጊትንስ ወይ ዩሊያን ብራንት ቤንች ወይም የካረም አደየሚ ቤን ከነዚህ አራት ሶስት አራት ተጫዋቾች በኋላ የሚቀመጥ ተጫዋች ልክ ነው ሀያ አመቱ ነው ያኔ የበለጠ ወጣት ነበር ምናምን ግን እሱ ያን ያህል ገንዘብ የሚወጣበት ከሆነ ይላሉ ግን በኋላ የተጫዋች ዋጋ ስንት ነው ግን ፌር ዋጋ ስንት ነው ሲይኤስ ሲመጣና እድሜውን አይቼ የቀረውን ኮንትራት አይቼ ፐርፎርማንሱን አይቼ የገበያ ዋጋው ይሄን ያህል ነው? ብሎ የሆነን ተጫዋች ጁድ ቤሊንጋምን 150 ሚሊዮን ነው ይላል። ትራንስፈር ማርኬትም እንደዛ ይላል። የምባፔ ዋጋ 180 ነው ሊል ይችላል፣ ወይ የሃላንድ ዋጋ 160 ሚሊዮን ነው ምናም ሊል ይችላል። እነሱ የራሳቸው መለያ አለ፣ ይህንን አይነት ግምት የሚያወጡበት የማርኬት ቫሉዌሽን የሚሰሩባቸው የራሳቸው ፎርሙላዎች አሏቸው። ግን መጨረሻ የተጫዋች እውነተኛ ዋጋ ገዢ ሊከፍል የተስማማበት ገንዘብ ሻጭ ሊቀበል የተስማማበት ገንዘብ ነው የተጫዋች ትክክለኛ ዋጋ፣ አለቀ። ይህ የተጫዋች መቶ ያወጣል ምናምን ልንል እንችላለን፣ ግን ገዢ ስልሳ ካለ ሻጭም ስልሳ ይስማማኛል ካለ በቃ ዋጋው እሱ ነው የሚሆን፣ ሪያሊቲው እሱ ነው። ስለዚህ ጋር ናቸው ምንም እንኳ የማንቸስተር ዩናይትድ ደጋፊዎች እንደዛ ቢያስበነ እኔም ባስብም እንደዛ እኔም ከጄሚ ጌሰን ስማ ያነሳ ያወጣ ብልም የገበያ ዋጋ በተለያዩ ሁኔታዎች የሚወሰን አሁን የማንቸስተር ዩናይትድ ተጫዋቾች ያሉበት ሁኔታ ብዙ ገንዘብ እንዲያወጡ የሆነበት ሁኔታ አይደል። አሁን ያሉበት የስኳድ ስታተሳቸው እንደዛ አይደል። አሁን እኔ ጋር ናቸው ወዴት እንደሚሄድ አላቅም። ምንም ፍንጭ የለም፣ ወዴት እንደሚሄድ ወደ ቼልሲ። እንግዲህ አሁን የቼልሲ ጉዳይ ትንሽ ከተለመደው ወጣ ያለ ስለሆነ ጋርናቸውን አያስፈርም ምናምን ብሎ አፍን ሞልቶ መናገር አይቻልም። ግን አሁን ባለው የስኳዱ ተፈጥሮ ምናልባት ማዱዌኬ ከለቀቀ የሆነ ሌላ ተጫዋች የሚወጣ ተጫዋች ከክሪስቶፈር ንኩንኩ ከለቀቀ ሌሎች ቶሎ ቶሎ የሚለቁ ተጫዋቾች ካሉ ስኳድ ውስጥ ለጋርናቾ አይነት ተጫዋች የሚሆን ስፔስ ከተፈጠረ ካልሆነ በስተቀር ለጊዜው አሁን ጋርናቸው ቼልሲ ውስጥ ምን አይነት ሚና ሊወጣ ይችላል ማሰብ አልችልም። ወደ ቼልሲ ሄደሉ አሁን አሁን ባለው የስኳድ ኮምፖዚሽን ማለት ነው። ግን ቼልሲን ሁሌ በጥንቃቄ ነው መናገር ያለብን። የራሱ ካቪያቶች ስላሉት፣ በቀደም ስለ ናፖሊ እያነሳ ነበር አለ ናፖሊን ቢሆን ራሱ ጋርናቾ በሚጫወትባቸው ተጫዋቾች የሚጫወቱ ሌሎች ተጫዋቾችን ነው እያስፈረመ ያለው እያስፈረመ ያለው እንደ ኑዋላንግና ዳንን ዶዬ አይነት ተጫዋቾችን ነው። ደግሞ አጥቂ ይፈልጋል። ስለዚህ ኑኜዝ ወይ ሌሎች ዘጠኝ ቁጥሮች ከናፖሊ ዝውውር ጋር ስማቸው ይነሳል። የናፖሊ በጀት ማያልቅ በጀት አይደለም ጋር ናቸው የሚጠየቅበት። ስልሳ ምናምን ሚሊዮን ፓውንድን የመክፈል ለፋይናንስ አቅም ላይኖር ይችላል። ግን እኔ አንድ ያለኝ አስተያየት ትላንትናም ካንቺ ጋር እንዲሁ በግል ስናወራ ያነሳ የመሰለኝ የማንቸስተር ዩናይትድ የፒአር ጉዳይ ነው። የሆነ ተጫዋች እንደማይፈለግ የታወቀ ነው። በቃ ፐብሊክ ነው። ለምሳሌ ራሽፎርድን አሰልጣኝ ሩበን አሞሪም የሚወጣ እኔ ከሱ የ የስልሳ አመቱን ጆርጅ ቪታን ባሳለፍ ነው ይሻለኛል አሁን እንደዚህ ካልሽ ማን ነው በሀምሳ ሚሊዮን የሚገዛው እሱ ክለቡ ራሱ አቅልሎታል ተጫዋቹ ወይም ጋርናቸውን በተመለከተ ፓብሊክ የሆነ በቃ ወዲያው ምናልባት ይሄም እኮ የውስጥን ወሬ ፕሮቴክት ያለማድረግ ችግር እኮ ለመምር ሜዳ ላይ ጠራውና በቃ ክለብ ፈልጋለሁ እና እሑድ ጠዋት ብሎ ትሑድ ከሰዓት አነበብንኝ እንዴት ነው የማንቸስተር ዩናይትድ የልምምድ ሜዳ ላይ አንድ አሰልጣኝ ለአንድ ተጫዋች የነገረው ነገር ጋርድድም አይሆኑ ከዩሮፓ ሊግ ፍጻሜ በኋላ የመጨረሻ የፕሪሚየር ሊግ ጨዋታቸውን ከቪላ ጋር ከማድረጋቸው በፊት ነበር የመጨረሻ ሴሽናቸው ጠዋት። እና የለህም ቦታ አሉ። ኦርንስቴን አወጣው ሰማሁ ብሎ ለስራቸው ፕሮቴክሽን ሲሉ አልነገሩኝም ሰዎቹ አለ። ግን አወቅ ነው በጣም ክሬዲብል መን ሳድማ ምን አምኳር ለሚያወጣ ወይ ዴይሊ ስታር አድር ለሚያወጣ ዴቪድ ኦርንስቴይን የቢቢሲ አሁን የአትሌቲክ ጋዜጠኛ ነው ያወጣው። ለክሬዲቢሊቲ በጣም የሚጣን የሚጨነቅ ስለሆነ ዝም ብሎ ሀሜት አያወራ የተረጋገጠ ሶርስ አለው ማለት ነው። የሌሎቹም ተጫዋቾች አለመፈለግ ግልጽ ስለሆነ ማንም ራሽፎርድን በአርባ ሚሊዮን ለመግዛት አልመጣም፣ የሚመጣም አይመስልም። አስቶንቪላ ትላንትና በይፋ የዚህን ተጫዋች ዝውውር ቋሚ አላደርግም የውሰት ቆይቶ ትላንት ስለሆነ ያበቃው፣ አርባ ሚሊዮን ፓውንድ ከፍለው ዝውውሩን ቋሚ የማድረግ አማራጭ ነበራቸው። ያንን ገንዘብ ከፍዬ ተጫዋቹን ይፋ አደረገ ለማንቸስተር ዩናይትድ ተጫዋቹ ተጫዋቹ በይፋ ወደ ዩናይትድ ተጫዋች ሆኗል። ተመልሶ ኦፍኮርስ በውሰት ነበር መጀመሪያ እና እኔ ለምሳሌ የሆነን ተጫዋች በተመለከተ በጣም ፐብሊክ ሲሆን ተጫዋቹ ለማንቸስተር ዩናይትድ አይጫወትም ማለት ለማንቸስተር ዩናይትድ ገንዘብ አያመጣም ማለት አይደለም፣ አሴት ነው። ሳንቾ ከማንቸስተር ዩናይትድ ዋናው ቡድን ሲገለል ፖይንቱ የሆነ ተጫዋች ከሆነ ቦታ በአሰልጣኝ ዲሲፕሊን ተገለለ ምናምን አይደለም። ከልምምድ ሜዳ ዲስባንድ ስታደረጊ በውሰት ሰተሹ እሱ ምድለኛ ሆነ፣ ወሳጅ አግኝተሽ ደሞዙን የሚካፈል ክለብ ካለ ብቻ የሚሆን እንዲህ አይነት ፐብሊክ ሲሆን ነገሩ ማለት ነው። ባለቤቱ ያቀለለውን ሌላውም አክብሮ አይወስደውም። የማንቸስተር ዩናይትድ ፒአር ልክ አይመስለኝ። ከዛ ይወጣሉ ሰር ጂም ራትክሊፍም ለምሳሌ ያና ተጫዋ ይሄ ተጫዋች ሆነ ይህን ያህል ደመወዝ እየተከፈለው የሚሰጠው ጥቅም ግን ምናምን ይላሉ። አሁን በአለም ላይ ንገሪኝ፣ ይህን ያህል ገንዘብ የወጣባቸው ተጫዋቾች ሁለቱ ደግሞ በጣም ብዙ ተስፋ ተጥሎባቸው የነበረው የአካዳሚ ተጫዋቾች ናቸው፣ ራሽፎርድ ና ጋርናቾ ናቸው። ሁለቱ ደግሞ በመቶ ስልሳ በመቶ ሰባ ሚሊዮን ድምር ይዙ ገንዘብ የተገዙ ናቸው፣ አንቶኒ ና ሳንጮ አራቱ ተጫዋቾች የዛሬ አራት ዓመት ወይ የዛሬ ሶስት ዓመት የነበራቸውን የማርኬት ቫሊዩ ውሰጂ ና የትኛው የዓለም ክለብ ነው አሁን በዚህ ሰዓት አራት በቅርብ ጊዜ የብሔራዊ ቡድኖቻቸው ተጫዋቾች የነበሩ የእንግሊዝ ተጫዋቾች፣ የአርጀንቲና ተጫዋቾች፣ የብራዚል ተጫዋቾች ነው የማወራው። አራት ኢንተርናሽናል ሲኒየር ተጫዋቾች ኖረውት አራቱ በፕሪሲዝን ከቡድኑ ጋር አይሄዱም ተብሎ የሚነገር ሌላ ክለብ የለ። ማንም ክለብ አንድ ተጫዋች ማ ለምሳሌ ግሪሊሽ ወይም ሆነ የሚታው ተጫዋች በየቦታው ይኖር ይሆናል። ኢቨን ግሪሊሽን በተመለከተ ፔፕ የሚናገረው ሂስ ቱ ጉድ ላለመጫወት። እኔ ደግሞ አሁን ቡድን ውስጥ በጣም ብዙ ተጫዋች ስላለኝ አልችል በቃ ማጫወት ስላልቻልኩ ነው። ሂስ ቱ ጉድ ቤንች ለምን እንደሚያደርገው ያንን ላይፈልግ ወሳጅ በሳጅኮ ላይ ያገኝ ይችላል። ምክንያቱም ደሞዙ ብዙ ነው፣ ሲቲ ይፈልጋል የሚባለው ገንዘብም ብዙ ነው። ግን ያንን ሲናገር ፔፕ አሴት እንደሆነ ያውቃል። ቦታ የለውም ቡድን ውስጥ አይሰልፍም። በቃ ግልጽ ነው ይሄ። ለዚህ ነው ይዞታ ያልሄደው። ግን አራት ግል ሊሆኑ አይችሉም የባለፉት ዓመታት የተፈጸሙ የዝውውር ህጻጾች ችግር ነው። አሁን ሰዎች አሁን የማንቸስተር ዩናይትድ ደጋፊ ለምሳሌ ከአሞሪም ጎን ናቸው። ትክክል ይሄ የካልቸራል ሪሴት ይፈልጋል። የእነዚህ ተጫዋቾች የባህሪ ችግር ምንም እንኳ ከሄዱ በኋላ በውሰት ይሄ ባይነሳባቸው፣ ግን በዩናይትድ የሚነሱ ሪከርዶች አሏቸው። ራሽፎርድንም፣ ጋርናቾንም፣ አንቶኒንም ሳንቾን አራቱንም ነው ተጫዋቾች የሚመለከቱ የተለያዩ ጉዳዮች የአንቶኒ በብራዚልም በእንግሊዝም ጾታ የጥቃት ክስ ተከፍቶበት ነበር። አንዱ ቢዘገብ አንዱ ክፍት ነው። ራሽፎርድ እንደዛ ባይሆንም ግን ልምምድ ሜዳ፣ ትጋት፣ የቤልፋስት ፓርቲ ምን ይባላል ጋር ናቸው። ያው የልጅ የልጅ ነገሮች ያደርጋል። ሶሻል ሚዲያም ላይ ምንም ሲናገርም አንዳንድ ልክ እንደዚህ ሳንቾ አርፋጅ ነው። ተመሳሳይ ዲስፕሊን አቲትዩድ የለውም ከቴን ሃግ ጋር ያጣላው እሱ ነው። አሰልጣኞቹ በእነዚህ ተጫዋቾች ላይ ለመቆጣት ምክንያት የላቸው ማለት አይደለም። ፐብሊክ መሆኑ ግን ችግር ነው። ፒአር ምለው ለዚህ ነው። ፐብሊክ ነው ያ ሁሉም ሰው ያ ሁሉም ገበያው ላይ ያሉ ክለቦች ያውቁታል። ማን አርፋጅ፣ ማን አልማጭ፣ ማን እንደሆነ ይታወቃል ማለት ነው። እና ይሄ የክለብ የግል እንዲህ አይነት መረጃዎች ፐብሊክ መሆናቸው አስቸጋሪ ነው። አሁን ደጋፊዎች እንግዲህ የራሱን የእግር ኳስ ሕይወት ሊያቀና ከፈለገ ቼልሲ ባቀረበለት ደሞዝ ለምን እዚያው አይቆይም ነበር የሚል ሰው ይኖራል። ሳንቾን ማለት ነው። የሚቀጥለው የዓለም ዋንጫ የዓለም ዋንጫ የሚደረግበት ነው። የሚቀጥለው የዛሬ ዓመት ክረምት የዓለም ዋንጫ መጫወት የሚፈልጉ ከሆነ ምናልባት ዝቅ ወደ አለ ክለብ መሄድም ከሆነ መሄድ አለባቸው የሚሉ ሰዎች ይኖሩ ይሆናል። አይ ቲንክ እሱ ግን አይደለም ችግሩ። ማንቸስተር ናይትድ በሀምሳ አንድ አመት ውስጥ መጥፎውን ሲዝን ነው ያሳለፈው። ስለዚህ ኃይለኛ ሪቢልድ ይጠብቀዋል። ኃይለኛ አራት አምስት ተጫዋች መጥቶም በሀምሳ አንድ አመት መጥፎ ሲዝን ካሳለፍች ምንም ጥያቄ ሊቨርፑል የፕሪሚየር ሊግ ሻምፒዮን ሆኖ ነው እኮ ከአሁኑ እንዲህ አይነት ዝውውሮች የፈጸመው። ፍሎሪያን ቪርትስን ያመጣው የፕሪሚየር ሊግ ሻምፒዮን በሆነ ስኳድ ላይ ነው። ማማር ዳሽቪል የሚመጣው አሊሰን ቤከር ባለበት ቡድን ውስጥ ነው። ኬርኬዝ የሚገዛው ሮበርትሰን እያለ ነው። እና አልጨረሱም። አሁን ማርክ ጌሂ እየተባለ ነው። ምናልባት ዘጠኝ ቁጥር አልጨረሱም። የፕሪሚየር ሊግ ሻምፒዮን በሆነ ስኳር ላይ ሁለት መቶ ሲደመር ሚሊዮን ፓውንድ አውጥተዋል። ሲቲ፣ አርሰናል ብዙ ገንዘብ ማውጣቱ አይቀርም ፎር ሹር። ሁለት መቶ ምናምን ሚሊዮን ያወጣል በትንሹ በዚህ ክረምት። ሁለተኛ ሆኖ የጨረሰው ቻምፒየንስ ሊግ ሴሚ ፋይናሊስት ነው። ሊግ ካፕ ሴሚ ፋይናሊስት ነው። በሶስት የተለያዩ ውድድሮች ሁለተኛ ነው። በቂ አይደለም ነው አሁን ጥያቄው። ስለዚህ ያቺን አንዷን ደረጃ ለመውጣት ብዙ ገንዘብ ማፍሰስ አለብን። ሲቲ ሶስተኛ ነው። ከአሁኑ መቶ ሰላሳ ሚሊዮን አውጥቷል። ባለፈው ጥር ሁለት መቶ ሚሊዮን አውጥቷል። ሶስት መቶ ሰላሳ ሚሊዮን ሶስት መቶ አርባ ሚሊዮን አውጥቷል በሁለት ክረምት። ሶስተኛ ነው። የኤፍ ኤ ካፕ ፋይናሊስት ነው። የዓለም ክለቦች ነ ተሳታሚ ምናምን ዩናይትድ ማ በጣም መሰራት አለበት ማለት ነው እንደዚህ ከሆነ አደለም። ናቹራል ነው እኮ ለዩናይትድ ግንባታ አዲስ የእነዚህ ተጫዋቾች አለመልቀቅ ግን በእነዚህ ተጫዋቾች ገንዘብ አለመገኘቱ በሽያጭ አይገኝም እያልኩ አይደለም፣ ግን ምልክቶች አናይ መሆን የወደፊቱ ሪቢልድ ያወሳስበዋል፣ ግን እና እዚህ ሁኔታ ላይ ተገኝቷል። አንዳንዱ ፒአር በጣም ስማርት ፒአር ግን አይመስለኝም።